አሰላሙ አለይኩም ወራህመቱላሂ ወበረካቱ የልጅ አህመድ ዩቲዩብ ቻናል ተከታዮች ሰላም ናችሁ? እኔ ደህና ነኝ። ስራ አፍያ፣ ጤና ሁሉ፣ ሰላም እንዴት ናችሁ? በጠፋሁበት ይቅርታ እየጠየኩኝ በሌላ ቪዲዮ ካች ብያለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የቤት ሽያጭ ነው። በትዕግስት በመመልከት ወይም በማድመጥ እስከ መጨረሻው ድረስ እንድትከታተሉ ስል አሳስባለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱን። እኛም ለእናንተ ጥሩ ጥሩ መረጃ ተደራሽ እንዲሆን እንጥራለን ማለት ነው። ያው እንግዲህ ቤት እንዲህ የምትመለከቱት ኤል ነው መቶ አምሳ ካሬ ሜትር ላይ የተቀመጠ ነው። ይሄ ከፊት ለፊቱ ነው ማሳያችሁ ማለት ነው። ቀጥታ እቤት ሳልገባ ከኋላ ያለው ኩሽና እና ሽንት ቤት እንዲሁም ሻወር ቤት ምን እንዲህ ይመስል ለማሳየት ነው እየሄድኩ ያለሁት። አዎ እንደምታዩት ውሃ ገብቶለታል፣ ውሃ ገብቶለታል። መብራት ደግሞ እስከ ታህሳስ ይገባል እየተባለ ነው። ቁጠባም እየተቆጠበ ቆይቷል ማለት ነው ለመብራት። አዎ የምታዩት ክላስ እንግዲህ ሁለት ክላስ አላት። ሰርቢሷ ይሄ የመጀመሪያው ሽንት ቤትና ሻወር ይዟል ማለት ነው። አዎ እንግዲህ ከመሬት ምን ይመስላል ከላይ ምን ይመስላል የሚለውን ለማሳየት እየሞከርኩ ነው። አዎ የመጀመሪያዋ ቤት ናት። ይሄው እንደምታዩት እዚጋ ሻወር ቤት ነው ማለት ነው። እንደገና ደግሞ እዚሁ ክላስ በጎን ሽንት ቤት አለ ማለት ነው። ይኸው ሽንት ቤት አለ። እነዚህ ክላስ ሁለት ነገር ይዟል ማለት ነው። እንደገና ደግሞ የሌለኛው ክላስ ነው ኩሽና ናት። ኩሽና ወይም ማርቤት ነው የሚባለው፣ ማርቤት ይባላልም በሀገራችን አጠራር ማለት ነው። እንደገና ተመለስን። ከፊት ለፊት ምን ይመስላል የሚለው ደግሞ ለማሳየት እየሞከርኩ ነው። አሁን እንግዲህ እንደምታዩ ዙሪያውን ተገርፏል ማለት ነው። እንደገና ጅብ ሰምኗል ገባን ማለት ነው ወደ ቤት። ያው እንግዲህ እየኖሩበት ስለሆነ ነው። እየኖሩበት ስለሆነ እንደምታውቁት፣ እንደምታዩት በሚያምር ሁኔታ ተፈርሿል። የሚያምር በር ተገጥሞለታል። ይሄ ያለንበት እንግዲህ ሳሎን ነው ማለት ነው። በጣም ሰፊ ነው። ደስ ይላል። እንደምታዩት ይሄ እንግዲህ የቲቪውን ግድግዳቸው ላይ ጋር ያሳቅለው በሚያምር ሁኔታ እንደዚህ እየተጠቀሙ ያሉት ማለት ነው። ከላይ ኮርኒሱ እንደ ይመስል ነው እያሳየዋችሁ ያለሁት። አዎ ዝር ዞር እያልኩ እንግዲህ ምን እንደ ይመስል ለማስቃኘት እየሞከርኩ ነው። እቺ ደግሞ እቺ ክላስ ዴሞ ሚኒ ሳሎን ነው እንደዛ የምትባለዋ ማለት ነው። ሚኒ ሳሎን የዚሁ እንግዶች ምናምን ቢመጡ ሴቶች ቢመጡ ለሆነ ፕሮግራም ላይ ለሌላ መገልገያነት የምንጠቀም የምንጠቀምባት ማለት ነው። ለሴት ለወንድ ብለን የምንለይበት ቦታ ነው። እቺ ሚኒ ሳሎን ናት ማለት ነው። ከላይ ምን ትመስላለች የሚለውን እያሳየኋችሁ ነው ያለሁት። አዎ እንደገና ተመለስኩ። ይሄ ሳሎኑ ነው ስፋቱን እያያችሁት በጣም ነው የሚያምረው። ይሄ ደግሞ ወደ ኮልደር የሚያስገደን ነው። ይሄ መጀመሪያ ላይ የምታዩት በር አልጋ ክላስ ነው ማለት ነው። ይሄ ደግሞ ቀጥሎ ያለው የእቃ ቤት ነው ማለት ነው። ያው ውስጥ አልገባንም፣ ያው እቃ ስለያዘ መግባት አስፈላጊ ስላልሆነ ነው። ይሄ ደግሞ ለውጭ የሚያሰደው ሰርቪስ ነው ማለት ነው። ቀደም ብዬ እሱን አሳይቻችኋለሁ፣ ሰርቪሱን ቅድም፣ ቀድሜ የሚለውን ለማሳየት እየሞከርኩ ነው። ሳሎኑ እንግዲህ ከሳሎን እስከ መውጫው ድረስ ምንድ ይመስላል አሳየኋችሁ ማለት ነው። አሁ እንግዲህ ይሄን ይመስላል። እንግዲህ ፈረሽረሽ አድርገው እየኖርበት ነው። ለመኖሪያ ተብሎ የተሰራ ጥራት ያለው ቤት ነው ማለት ነው። ለወደፊቱም የምንኖርበት ተብሎ በደንብ ታስቦበት የተሰራ ቤት ነው እና መግዛት የምትፈልጉ 0922629995 በመደወል እኔን ያገኙኛል ማለት ነው። ቀጥታ ከባለቤቱ ጋር የማገናኛችሁ ይሆናል እና ያው ያያችሁት ቤት በጣም ደስ እንዲያላችሁ እና እንዲመሰጣችሁ አልጠራጠርም። ብትገዙት በጣም ተጠቃሚ ናችሁ ብዬ አስባለሁኝ። ለመኖሪያ በጣም ዝንጥ አድርጎ የሚያኖር ነው። እንደምታዩት እንግዲህ ጅብሰሙም፣ ግርፉም ሁሉም ነገር አልቋል። ያው እንግዲህ መኖር ብቻ ነው። ሚስት የሌለው ሚስቱን፣ ባልም የሌለው ባላ ግብቶ ፏ ብሎ የሚኖርበት ቤት ነው ማለት ነው እና ይሄን ደግሞ ከታች በኩል ምን ይመስላል የሚለውን ለማሳየት ነው። በጣም ምርጥና ያበደ ቤት ነው። መግዛት የሚፈልጉ ከሆነ ግዙ። ዋጋ ሁለት ነጥብ ስምንት ሚሊዮን ነው። ድርድር አለው። ደውሉ። ቤተሰብ ልካችሁ ማሳየት ትችላላችሁ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንደዚህ አይነት ቤቶችን፣ ቦታዎችን እየፈለግን የምናሳያችሁ ይሆናል። ሀገራችንን ሰላም ያደርግልናል። ሀገራችሁ ያብቃችሁ እላለሁኝ። ባይ ባይ።